ካናዳ ስገባ አስር የካናዳ ዶላር ነው የገባው። ለኢንቨስትመንት የሚሆን ቤት እንግዛ ተባብለን ከባለቤት ጋር ተመካከል። በዛ አካባቢ የሚሸጡ ቤቶችንም በጎግልም በምንም አየሁና ሪል ስቴት ኤጀንቱን ጠየኩት። አከራ ያመጣልኝ ሰውየው ገባ። አንድ አመት ከስድስት ወር አካባቢ ኖር። ከዛ በኋላ ክፈለኝ ስለው በቃ የለኝም ክሰሰኛል። ለአንድ ዶር ቴናንት ቦርድ ይባላል። እዛ ነው የሚመለከተው። ደወልኩና ስንት ጊዜ ይፈጃል ስላቸው አሁን ፓንዳሚክ

የእሱ ስምም አለበት። አልከፍልም ካለ መክፈል ያለብህ አንተ ነህ። ካልከፈልከው ፕሮፐርቲ ታክስ ላይ አታች እናደርገዋለን። ጥንቃቄ ማድረግ ያለባቸው ኢንጀነራል ቤት ከማከራየታቸውም ለኢንቨስትመንት ቤት ከመግዛታቸው በፊት ማወቅ ያለባቸው ቤቱን ከመግዛታቸው በፊት አንደኛ ሎኬሽን ቼክ ያለው፣ ከዛ ቀጥሎ ዲሳይድ አድርገው ገንዘብ ከመክፈላቸው በፊት ቤቱን ሩፉ ሊሆን ይችላል፣ መስኮቶቹ ሊሆን ይችላል፣ በባለሙያ ቤቱን ማስመርመር በጣም ጠቃሚ ነው። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተገናኝተናል። እንደምታውቁት የቤት አከራይና ተከራይ ወይም ደግሞ በእንግዳ ሆነን በምንመጣበት አዲስ ሀገር ላይ ብዙ ማናውቃቸው ህጎች፣ ደንቦች ምናልባት ኢንቨስትመንቱን አይተን ወይም ጓደኞቻችን ቤተሰቦቻችን ሲያደርጉ አይተን ይሄ ነገር ጥሩ ነው ስላሉን፣ ብዙ ጥናት ሳናደርግ ገብተን እንደ ተከራይም እንደ አከራይም ዋጋ የሚያስከፍሉ ነገሮች አሉ። ከዛ ደግሞ መማር የምንችለው ከህጉ አንጻር ልምዳችንን በመካፈል እርስ በርስ ነው እና ዛሬም እንደዚህ አይነት እንግዳ ነው ይዘን የመጣ ነው። እስከ መጨረሻ አብራችሁ እንድትቆዩ ጋበዝኩኝ። በቅድሚያ ስላገኘው ስለተዋወቀን እጅግ በጣም ደስ ብሎኛል። እንኳን ደህና መጣህ፣ ስለመጣህም አመሰግናለሁ። እሺ አመሰግናለሁ። የእኔ እህት ለዚህ ፕሮግራም እንግዳ ስላደረግሽ ምስጋኔ ከፍ ያለ ነው። በጣም መልካም እንግዲህ፣ መግቢያችን ላይ እንደተናገርኩትኝ ዛሬ አንተ እንደ ቤት ባለቤትነት እዚህ ሀገር መተህ የገጠሙ ብዙ ነገሮች አሉና እሱን ምናልባት አንድ ሰው ራሱ ቢያስተምር ትልቅ ነገር ነው። እኔ በራሴ ነገር ሄጄ ጉዳቱንም ሁሉንም አይቼ እንደተማርኩት ሁሉ ከኔ ደግሞ ሰዎች ሳይጎዱ ቢማሩ ለኔ ትልቅ ነገር ነው ብለህ ስለመጣ ይሄ በጣም ትልቅነት ነው፣ እና ለእሱም ድጋሚ እያመሰገንኩኝ ራስህን በማስተዋወቅ ብንጀምር የት ከተማ ነህ፣ የት ሀገር ነ፣ የሚለውን በአጠቃላይ ብታስተዋውቀን ደስ ይለኛል። ያሬድ ወልድ አማኑኤል እባላለሁኝ። ካናዳ የመጣሁት ከሰላሳ ዓመት በፊት ማለት ነው እና ኬንያ ነበርኩ ለማንኛውም ስደተኛ እዚህ ካናዳ ስገባ አስር የካናዳ ዶላር ነው ይዤ የገባሁት። ኑሮ አፕዳውን ነው ያው ሰራል ምን ይላል። በዚህ ሂደት ውስጥ እንግዲህ አግብቼ ሁለት አንበሳ የመሳሰሉ ልጆች ወልጄ እነሱንም እግዚአብሔር ባርኮልኝ ለቁም ነገር እየደረሱ ነው። አሁን ወደ ዋናው ወደ መጣንበት ስንሄድ ያው መጀመሪያ ቤታችንን ገዛን እየኖርን፣ ከዛ እስኪ ለኢንቨስትመንት የሚሆን ቤት እንግዛ ተባብለን ከባለቤት ጋር ተመካከር ተመካከርን እና ሪልስቴት ኤጀንት አነጋግረን ከነሱ ጋር ማየት ጀመርኩ። ከነሱ ጋር ማየት ስጀምር ሪልስቴት ኤጀንቶቹ ከኔ ነጠል ሊሉና ጠብቀን እዚህ ጋር ይሉና ከሌላው ሪልስቴት ኤጀንት ጋር ይነጋገራሉ። ይሄ ነገር ምንድን ነው እያልኩ ትንሽ አሳሰበኝና እና ከዛ ከነሱ ጋር ተውኩት፣ ከነሱ ጋር መሄዱን እና ምን አሰብኩ፣ ይሄ ነገር ቀጥታውን ሆኔ ከሪልስቴት ኤጀንቱ ጋር ብነጋገርና እሱ ሻጭም ገዥም ቢሆን ልጠቀም እችላለሁ የሚል ግምት አደረብኝ። የተወሰኑ ቦታዎች መካከል በኋላ እኔ የምኖረው እዚህ ብራምተን ቶሮንቶ ነው። ከቶሮንቶ አጠገብ ነው፣ ሰርበርብ ነው እና የቤቶቹን ዋጋ አውቃለሁኝ፣ በአብዛኛው ስለዞርኩም ስላየሁም ስላየውም ስለማቅ በዛ አካባቢ የሚሸጡ ቤቶችንም በጎግልም በምንም አየሁና ሪልስቴት ኤጀንቱን ጠየኩት በቀጥታ እኔ ካንተ ገዛለሁ ይሄን ቤት፣ አንተ እውነቱን ንገረኝ ፖስት የተደረገበትን ማርኬቱን እኔ አሁን አቀዋለሁ አልኩት። ከእኔ የምትገዛ ከሆነ ባለቤቱ ያለው አሁን ብሪቲሽ ኮሎምቢያ ነው፣ ቤቱ አሁን ተከራይቶ ነው ያለው እና ባለቤቱ ደግሞ ሌላ ቤት ገዝቶ ብሪጅንግ ላይ ነው፣ መሸጥ ይፈልጋል። ኦፈር ዛሬ ከሰጠህ ትወስደዋለህ አለኝ። እሺ ኦፈር ስንት ልስጥ? አልኩት ሰላሳህ ሺህ አለኝ። እሺ በስንት ትሸጣለህ? በቃ ሰውየው ካስቀመጠው መቶ ብር ነው ሁለት መቶ ብር ከፍ አድርጎ ነው የነገረኝ። ተስማማን፣ ኦፈር ሰጠው፣ ገዛሁ ማለት ነው። ከገዛሁ በኋላ ቤቱን እንደማከራየው ያውቃል። በቃ የሚከራይ ሰው እኔ እራሴ አመጣልሃለሁ አለኝ እና ዋጋው ግን አሁን ስለወረደ እንዲህ ነው ሲለኝ ብዙም ስላልተመቸኝ ትንሽ ከፍ ለማድረግ ሞከርኩ። ደግሞ እንደውለታ በጣም ተግባብተናል፣ አትገፍ የሚቀረበሽን ሰው እና ትንሽ ከፍ አደረኩት። በዛም ተስማማ እና አከራ ያመጣልኝ። ወረቀቱን ሳየው ሰውየው ደሞዝ ትንሽ ነው እና ትንሽ አነስት ይላል አልኩት። ከስር እኮ ታየው እንደሆነ እናቱ ነርስ ነች፣ የሷ ኮሳይነር ነች አለ። አየሁት እሻል፣ ተስማማው። ሰውየው ገባ። ያው አንድ አመት ከስድስት ወር አካባቢ ኖራል፣ በትክክል እየከፈለኝ ማለት ነው። ከዛ በኋላ ኮቪድ ናይንቲን ወቅቱ ልክ እንደገባ ሁላችን ቫክሲኔሽን በምንወስድ ሰዓት ቫክሲኔሽን ወስጀ ነው ዲስብልድ ሆንኩ ነው የሚለው እሱ በቫክሲኔሽኑ ምክንያት፣ እና ስራ መስራት አልቻለም። ኦልሞስት ዊልቸር ላይ ቁጭ አለ በአጭር ጊዜ ውስጥ። ከዛ በኋላ ክፈለኝ ስለው በቃ የለኝም፣ ክስ ያሰኛለኝ በቀጥታ። ከዛ በኋላ በጣም ተናደድኩ እና ወደ ክስ ለመሄድ ነገሮቹን ሳዘጋጅ ላንድሎርድ ቴናንት ቦርድ ይባላል፣ እዛ ነው የሚመለከተው። በዚህ ላንድሎርድ ቴናንት ጉዳይ ደወልኩ። በመጀመሪያ ደረጃ ደወልኩና ምን ምን ማድረግ እንዳለብኝ ጠየኳቸው። ኤልዋን ኤልቱ ኤንትወልብ የሚባል ብዙ አፕሊኬሽኖች አሉ። ይከርምሻል እነሱን በማለሙ ያሰራው ስንት ጊዜ ይፈጃል ስላቸው፣ አሁን ፓንዳሚ ወቅት ስለሆነ ከዘጠኝ እስከ አመት ይፈጃል አሉ። ምን ለማድረግ ነው ይሄ የሚፈጅ ፕሮሰስ? አድርጎ ኤቪክሽን ለማውጣት ሰውየውን ከቤት እንዲወጣ ለማድረግ። ዋው! እና ዘጠኝ ወር ሙሉ ማን ነው የሚከፍለው ታዲያ? እኔ እኔ ነኝ የምከፍለው። እኔ ባልከፍል ደግሞ፣ ካልከፈልኩ ገንዘቡን ለባንክ ፓወር ሴል ብሎ ባንኩ ይሸጠዋል እና አሁን አፕላይ አደረግሁ እየጠበቅሁ በመሃል እያለ ብዙ ወራቶች አለፉ። አሁን ቤቴ አካባቢ ስለሆነ ብዙ ጊዜ በዛ ድራይቭ እያደረገ ቼክ እያደረገው አልፋለሁ። አሁን አንድ ቀን ሳልፍ እስኖ ብዙ አለ፣ መኪና የለም፣ እግር የወጣ የገባበት የለም። ከዛ እዚያ አካባቢ ቆምኩኝ። ወደ መኪና የሚገባ ሰው ከቤቱ ፊት ለፊት ሰውዬ አንድ ሰውዬ ጠየቅኩት። እዚህ ፊት ለፊት ያለ ሰውዬ አይተሃል ወይ ስለው፣ አይ ላስቲክ እኮ እቃውን በቫን አስጭኖ ሲሄዳ ይቸኋሉ ይህ ሙባውታል። ኢሚዲየትሊ ወደ ፖሊስ ስቴሽን የሄድኩት ፖሊስ ስቴሽን ሄጀ ይሄ ፕሮፐርቲ የእኔ ቤት ነው እና አከራይቼው ነበረ ጉዳዩ ክስ ላይ ነው እና ወንጀል ተፈጽሞበትም እንደሆነ አላቅም ሰውየውም እዛ የሆነ ነገር ሆኖ እንደሆነ አላቅም። እና ያለውን አካባቢ ሁኔታ ነገርኩት። ከዛ አይ እኛ ፖሊስ በዚህ ጉዳይ ውስጥ አይገባም በዚህ ጉዳይ ውስጥ ላንድ ሮድ ኤንድ ቴናንት ቦርድ ነው የሚመለከተው። እሱንም አመልክተሃል። ነገር ግን ሪፖርት ነንበር ሰጠሃለሁ፣ የፖሊሲ ሪፖርት ነንበር ሰጠሃለሁ። ቤቱን ሂድና ከጀርባም ከምንም በመስኮት በምናምን ተመልከት። ምንም ሰው ከሌለ ባዛ አድርግ፣ አንድ ሰው ያዝና ሄድ አለኝ። እሺ ብዬ ሪፖርት ነንበሬን ያዝኩኝና፣ አንድ ብረት በንስጊያ የሚባል ጓደኛ አለኝ፣ እሱን ያዝኩና ሄዶ አየነው። ከኋላም ከምንም አየን፣ ባዛ አደረግን፣ ምንም ሰው የለም። ከፍቼ ገባሁ። ስገባ የወረቀት ወዳድኳል። ምን ብሏል? እግዚአብሔር የተመሰገነ ይሁን ነው ያልኩት። በቃ ከዛ አጸዳዳን ምናል ምናል። አዚ የምትባል እህት አለችኝ። መቼም እግዚአብሔር ሳይድግ ሳይጣላም ነው የሚባለው። እሷ ፖስት አደረገችው ማርኬት ፕሌስ። ከዛ ሰዎች መጡ፣ አመልካቾች ማለት ነው። ግማሾቹ ላከችልኝ፣ ስክሪንም እያረገች ምን እያረገች፣ አሁን ተመካከር ይሄኛው ይሻላል፣ እነዚህ ይሻላሉ አለችኝ። እሺ አከራዩ ሊዝ አረግ ነው እነሱ አንድ አመት ከምናምን ቆዩ እና እስካሁን በጥሩ ሁኔታ ላይ እየሄደልኝ ነው፣ እግዚአብሔር ይመስገን። ልሻለሁ ግን በመጀመሪያ ያላወቅኳቸው ብዙ ነገሮች ዋጋ አስከፍለውኛል ነው እምልህ። መልካም። ስትነግረን ከመጀመሪያውን ይህንን ሰው ካከራየሁ በኋላ አንድ አመት ከግማሽ በትክክል ነው የከፈለ። ምንም አይነት ችግር አልነበረውም። አንድ አመት ከግማሽ በኋላ ግን ቫክሲን ባመጣበት የኮቪድ ዲሴብል እንደሆነ እና ዊልቸር ላይ ስለተቀመጠ በቃ መክፈል እንደማይችል ሲነግረን አንተ በክስ ከመሄድ ክሰሰኝ ቢልህም ክስ ከመሄድ በፊት ሞክረህ ነበረ ማለት እንዲወጣልህ ለማግባባት? ለምን ዘጠኝ ወር ሙሉ ሞርጌጅ እንዲሁ መክፈል ቀላል አይደለም፣ እና ሞክረህ ነበር? ወይም በብዙ መልኩ ሞክሬያለሁ፣ ጥረት አድርጌያለሁኝ። ሰውየው እዚህ ሀገር ተወልዶ ያደገ ሰው ነው፣ ሲስተሙን ያውቀዋል እና ምንም ማድረግ እንደማልችል ገባኝ። አንደኛ ስራ ስለማይሰራ ስራ ቦታ ሄጄ በህግም በምን ማግኘት አልችልም። ስራ አይሰራም። ይሄ ሰውዬ አንኤምፕሎይመንት ላይ ነው ማለት ነው። ከዛ በኋላ ደግሞ ሳጣራ እናቱ ነርስ ነች የተባለችው ሊዝ የተደረገው ለአንድ አመት ነው። እሷ የፈረመችው የአንድ አመት አልፏዋል። ከዛ በኋላ ሪስፖንስብል አትሁንም የሚል ነው ከህግ ባለሙያዎች የተነገረኝ። ፕላስ ደግሞ ሪታይሪ ነች ሪታይሪ ነርስ ስራ ላይ አይደለችም። ሺ ኢዝ ኖት ኢን ፕሮዳክት። ሌላ ደግሞ እሱ ራሱ የመጣበት መንገድ ትክክለኛ መንገድ አልነበረም። በኋላ የሱኖርቀት ቼክ ሳረግ የስራ ቦታው ፌክ ነው፣ የሰጠኝ የስራ ቦታ ስልክ ቁጥር የጓደኛ የምናምን ነገር ነው እና ይሄ ይሄም ትንሽ ትሪክ የተሰራሁት ነገር አለ፣ የተማርኩበት ጉዳይ ነው ልሻለሁ። በጣም ይገርማል። እሺ ሰዎች ከዚህ እንዲማሩ ነው እና ዛሬ ይሄን ፕሮግራም የሰራ ነው። ለምሳሌ ካናዳ ሲባል በጣም ህግ ያለበት ሀገር አላቸው ሰው ልክ እንዳንተ እንዲህ አይነት ነገር ያጋጠመው ሰው ህግ የለም ህግ አለ ይባላል እንጂ ህግ የለም የሚሉበት ሁኔታ ነው ያለው ያ ደግሞ የሚያሳየው በመጀመሪያ ያኛውን ተከሳሹን በጣም ፕሮቴክት የማድረግ ህግ ነው ያለው ለምን ማንም እየተነሳ ማንንም እንዳይከስ የሚያደረግ ሁሉ ሰው ተቻችሎ ቢችል በሰላም ጉዳዩን እንዲፈጽም የሚያረግ ሲስተም ነው ያላቸው በዛም የተነሳ ሰው መክሰስ በጣም አስቸጋሪ የሚሆንበት በተለይ ይሄ እንደዚህ አይነት ሲቪል የሆኑ ነገሮች ላይ አለመግባባት የሚፈጠሩ ነገሮች ላይ ሰው እንዳይከስ የሚያደርግ አይነት ሲስተም አለው ይባላል። እና ለምሳሌ ውሃ፣ መብራት እንደዚህ አይነት ነገሮችን ማነው የሚከፍለው? እሱ አልከፍልም ማለት ተቀመጠ። አሁን ኢትዮጵያ ቢሆን በመጀመሪያ ያው ታስወጣዋለህ፣ ጎትተ ባይሆንም እንኳን ህጉ ቢከለክልህ እንኳን እንደዛ ለማድረግ መብራትና ውሃ አልከፍልም ብለህ ጨለማ ውስጥ አስቀምጠዋለህ እና ወይም ውሃ ታሳጠዋለህ። ያንን ማድረግ እንዴት ነው ታዲያ? መብራትና ውሃ የከፈለው አንተ ሞርጌጁ ከከፈልክለት፣ አሁን ሦስቱንም በእሱ ስም ያስፈረምኩት ማለት ኤሌክትሪክ፣ እንደገና ጋዝ፣ ውሃ የእሱ ስምም አለበት። አሁን የውሃ ቢል ወደ እኔ ላኩት መክፈል አለብህ አሉኝ። እኔ ደውዬ አንደር ቴናንት ነው፣ ቴናንቱ አለ። መክፈል ያለበት እሱ ነው፣ ስሙም እዛ ላይ አለ። ካሁን በፊት የሚከፍል የነበረው እሱ ነው። እሱ አልከፍልም ካለ መክፈል ያለበት አንተ ነህ። ካልከፈልከው ፕሮፐርቲ ታክስ ላይ አታች እናደርገዋለን አሉ። በዛ የተነሳ ያንን ከፈልኩ ማለት ነው። ኤሌክትሪክና ጋዝ ግን በሱ ስም እንደነበረ ሆኖ እኔን አልጠየቁኝም እና ቁረጡት አልኳቸው። ውሃውን ራሱ ስላቸው በቃ ሴፍቲ ነው መቁረጥ አንችልም ነው ያሉ። እንዳልሽው ህጉ ለተከሳሽ ነው የሚያደለው እዚህ ሀገር በአብዛኛው ማለት ይቻላል። አሁን የሰውዬ ተከሶ ውጣ ለማለት በጣም ብዙ ያንገላታይ ነበር። እንደውም በራሱ ጊዜ ባይወጣ ቤት አላገኘሁም ምናምን እያለ ከሌሎች ልምዶች እንደምሰማው ብዙ ያንገላታይ ነበር። ልዩነት ደግሞ አለ። ትልልቅ ሃይ ራይስ ቢልዲንግ እና ይሄ ስሞል ላንድ ሎርድ ህጉ ይለያል። ይሄ ትልቅ አፓርትመንት የምታየው ወዲያው ነው አንትን ብለው የሚያስወጣቸው የነሱ ነው። ይሄ ትንንሽ ቴናንት ሲሆን ግን በጣም በጣም አስቸጋሪ ነው። ሰዎች ይሄንን መጀመሪያ ስክሪኒንግ ላይ ስራ መስራት ያለባቸው ያን ጊዜ ነው። መጀመሪያ ከማከራየታቸው በፊት አፕሊካንት ሲመጣ አድራሻውት፣ የሚሰራበት ቦታ፣ መስሪያ ቤቱ ራሱ ትክክል ነው ወይ ጎግልም ሄደው ቢሆን ቅርባቸው አካባቢ ያለ ቢሆን ለምን ጉግል አድርጎ አድራሻውን ማግኘት ይችላሉ ልጅትመት የሆነ ካምፓኒ ነው ወይ ሰውዬው በሚሰጥሽ ቁጥር ሳይሆን የካምፓኒውን ቁጥር ጉግል አድርጎ መጠየቅ ይሄ ሰውዬ ሚስተር ኤክስ እዚህ ቦታ ይሰራሉ ወይ ይህንን ማረጋገጥ ጥሩ ነው ያ ዘጠኝ ወር ማለት ኦልሞስ ወደ አመት የተጠጋ ነው በነፃ ነው ያኖርከው አንተ እየከፈልክ ይህንን ቤት ስትገዛ ለመኖሪያ ሳይሆን ለኢንቨስትመንት ወይም ለትርፍ ነው ነገር ግን እዚህ ጋር አሁን ኪሳራ ነው። ሊትራሊ አንድ ዓመት ያደረገ እና ስንት ብር ሎስ አደረግክ? ኢንክሉዲንግ ላይክ ዩቲሊቲ የከፈልክለትን ያኛውንስ ገንዘብ ማንነው ነው ሪስፖንሲቢሊቲ? አሁን እሱ ሸሽቶ ሄዷል እና ማን ነው የሚከፍልህ? ይህንን በሚመለከት መክሰስ ይቻላል። ኢቭን ላንድሎርድ ቴናንት ቦርድ ቢፈርድልኝ የማስፈጸም አቅም የለውም። አሁን ይክፈልህ ጥፋተኛ ነው መክፈል ነበረበት ብሎ እንኳን ቢፈርድልኝ የሚያስፈጽምበት ሚንስ የለውም። በቃ ይኸው ነው እና የቤቱ ባለቤት ኪሳራውን እንትን ብሎ ወደፊት እያየ መቀጠል ነው። በቃ በዚህ መልኩ ነው ያለው እና በጣም በጣም አስቸጋሪ ነው። እዚህ ላይ እውነት ነው። ከዚህ ቀደም ከአንተ በፊትም እንዲሁም እራሳቸው እዚህ ሀገርም ነዋሪ የሆኑት ጥቁሮቹም ነጮቹም ልክ እንደዚህ አይነት ችግር ገጥሟቸው ቤታቸውን አከራይተው በየጊዜው ዜና ላይ የሚቀርብ ህጉ እንዲቀየርም ብዙ ግፊት የሚደረግበት ጉዳይ ነው። ይሄንን ስንል ግን ስለ ካናዳ ህግ ስናወራ በነገራችን ላይ ጠበቃም እንጋብዝበታለን በዚህ ዙሪያ። በዚህ በሲቪል ኬስ ለምሳሌ ቫይለንት ያልተቀላቀለበት ይሄ ድብድብ፣ ሰውን መደብደብ ወይም ሴክሽዋሊ ሰውን አቢውዝ ማድረግን አይጠቀልልም ህጉ በጣም ሲሪየስ ነው እንደዚህ አይነት ነገር ላይ እና እንዳትዘናጉ። ይሄ ምንም ላይክ የቢዝነስ ጭቅጭቅ እንዲህ አይነት ነገሮች ሲሆኑ ለዘብተኝነት ይታይበታል ህጉ ላይ ይባላል። ነገር ግን እንዳልኳችሁ ሌሎች ህጎች ላይ ደግሞ አንዳንድ ጊዜ መረጃውን እንኳን እስከሚያገኙ ድረስ ሳይዘገዩ ተከሳሹን የሚያስሩበት ሁኔታ ነው ያለው እና ህጉ ቀላል ነው ብላችሁ እንዳትዘናጉ ለማለት ለማጭራሽ ህጉ ህጉ ሲሪየስ ነው። ይችኛዋ ሲቪል ስለሆነች ነው። ወደዛ ሰውየው ስለሌለው ነው። ስለዚህ እርዱት አይነት ነገር ነው። መቼም ከእነሱ እናንተ ትሻላላችሁ አይነት ነገር ነው ለሚመስለኝ። ስንት ብር ግን ለውስጥ አደረክ? በአጠቃላይ ብዙ ብር ነው ቴዲ፣ ብዙ ብር ነው ለውስጥ ያረግኩት። ግን በጣም ደስ የሚለኝ ነገር ምንድን ነው፣ እግዚአብሔር ይመስገን የምሰራለው ባለቤቴም ትሰራለች። አንበሳ የሆነች ባለቤት አለች እና ምንም እንትን ሳንል ያንን ሁኔታ ተወጥተነዋል። ነው ምን አይነት ትምህርት አገኘህ ከዚህ ማለት አሁን ለምሳሌ አንዳንድ ሰው በዚህ ደነግጥና ቤቱንም ሽጦ አርፎ ይቀመጣል አንተ ግን ቀጥለህበታል እና ምን አይነት ይሄ አፕ ዳውን ያለ ነው ያልክ ይመስላል እና ምን አይነት ትምህርት አገኘህበት አዎ ትምህርት ያገኘሁበት ምንድነው ነው እንዳልሽው አፕ ዳውን ነው ግን መምረጥ ላይ መጀመሪያውኑ አሁን የመጀመሪያውን እንትን ይሄ የመጀመሪያ ቤቴ ነው የመጀመሪያ ማከራየሁ ቤት ነው የሸጠልኝ እነሱ ናቸው፣ ሪል ስቴት ኤጀንቱ እነሱ ስክሪን አድርገው ያመጡልኝ ሰው ነው። እንግዲህ እኔ እንግዲህ እንዳልኩሽ ለረዘም ላለ ጊዜ ከፍለዋል። እንግዲህ የድልም ጉዳይ ሆኖ ሰውየው መጨረሻ ላይም ተበሳጭቶም፣ ይሁን ወይም በቂ ገንዘብ ሳይኖረውም ይሁን ይሄ አጋጣሚ ደርሶብኛል። እና መጀመሪያ ከማከራየታቸው በፊት የሚደረገው ስክሪኒንግ፣ እሱ ወሳኝ ነው የሚል እምነትና ግምት አለ። ሰው መምረጥ ምን አይነት ሰው ነው፣ ሰው አመራረጥ ምንም ይሁን ምን፣ ይሄ ቀይ ነው ነጭ ነው ጥቁር ነው ስፓኒሽ ነው ምናምን ሳይሆን ሰውየው በትክክል ስራ አለው ወይ፣ ክሬዲት ስኮሩ እንዴት ነው? ለምን ክሬዲት ስኮር ሁሉ ነው የምጠየቀው? እዚህ ሀገር ክሬዲት ስኮር እትዝ እኪ እትዝ ገንዘብ ማለት ነው እና ከሰባት መቶ እስከ ስምንት መቶ ምናምን በላይ ነው ከሰባት መቶ በላይ ነው ወይ ክሬዲት ስኮሩ እሱ ሰውየው ይከፍላለሁ የሚለውን መልስ የሚሰጥ ነው። እና ይህንን ማድረግ ጠቃሚ ይመስለኛል። መልካም። አሁን ደግሞ እስቲ እንደኛም እንደ ሀበሻ ኮሚኒቲ ልጠይቅህና ብዙ ሰው ቢዝነስ ውስጥ መግባት ይፈልጋል ኢንቨስትመንት ውስጥ የራሱ ቤትም ኖሮት ብዙ ክፍሎች ኖሮት ቤዝመንቱ ማከራየት የሚፈልግ ሰው አለ። ከዛ ባለፈ ደግሞ እንዳንተ ሁለት አንድ ሶስት ቤትም ገዝቶ ተጨማሪ ማከራየትም የሚፈልጋለን ነገር ግን የሚፈራ ሰው አለ። ሁለተኛ ደግሞ ያዋጣኛል አያዋጣኝም የሚል አለ። አንዳንዱ ደግሞ ይሄ እኮ ሎንግ ተርም እንትን ኢንቨስትመንት ነው፣ በኋላ ላይ ገና ቤቱን ስሸጠው ነው እንጂ የማገኘው። አንዳንዱ ደግሞ በወር በወር በአንድ ጊዜ ቤት እያከራየ በሱ መኖር የሚችል የሚመስለውም አለና ከኢንቨስትመንት አንጻርስ ልምድህን ብታካፍነን፣ እንደአንተ ምናልባት ሌሎች አበሾች ማድረግ የሚፈልጉ ብዙዎች ይኖራሉ ብዬ ስላሰብኩኝ። እሺ አሁን ወደ ኢንቨስትመንት ስንመጣ ስቶክ ማርኬትም ኢንቨስትመንት ነው፣ ባንክም ሴቪንግም ማድረጊያውም ኢንቨስትመንት ነው፣ ሙችዋል ፈንድም ኢንቨስትመንት ነው። ከሁሉ በላይ እኔ እስካሁን ሳይ ፕሮፐርቲን የመሰለ ኢንቨስትመንት አላየሁም። ሰዎች ገንዘብ ካላቸው ብቻቸውን ሆነው አይደለም እንኳን ሁለት ሆነው ሶስት ሆነው አራትም ሆነው ፕሮፐርቲ ቢገዙ እትዝ የጊዜ ጉዳይ ነው። ዋጋውን እንኳ እየከፈለ አለምንም ትርፍ እንኳ ቢቀመጥ ከተወሰነ ጊዜ በኋላ ሲሸጡት አትራፊ ነው። ፕሮፐርቲ በጣም አትራፊ ነው እና መፍራት በፍጹም የለባቸውም። ደግሞ አጉል ድፍረትም መጥፎ ነው። ለምን የሚሰሩበት ስራ ይሄ ስራዬ አስተማማኝ ነው ወይ ቢሊየን መክፈል ይችላለ ወይ ይሄ ስራ እንደ አጋጣሚ እንትን ብል ብለቅ፣ ወይም ከዚህ ቦታ ብቀነስ ሌላ ስራ የማግኘት ፕሮባቢሊቲ ምን ያክል ነው ወይስ ሁለተኛ ስራ አለኝ ወይ ባለቤቴ እንዴት ነች ይሄንን ሂሳብ መስራት ያስፈልጋል ይሄን ከሰሩ በኋላ መፍራት አያስፈልግም በፍፁም መቀጠል ጥሩ ነገር ነው መስራት ጥሩ ነገር ነው ግን ምን አስበው ይግቡ እንዳልኩ ለምሳሌ አንዳንድ ሰው መተዳደሪያ ሊሆን የሚችልም ይመስለዋለን ሎንግ ተርም ኢንቨስትመንት ነው ይሄ ለመተዳደሪያነት አስባችሁት አትግቡ። ከአንድ ቤት ላይ ሶስት መቶም ሁለት መቶ ራሱ ትርፍ ካገኛችሁ ጥሩ ነው የሚሉ አሉ። ያንተ ልምድ ብትነግረንስ እ እሺ ወደ እኔ ልምድ ስመጣ፣ ከዛ ላይ ትርፍ እንደውም በመጀመሪያ ደረጃ ለመተዳደሪያነት አይደለም። ትርፍ ማሰብም በአሁኑ ሰዓት አያዋጣም። ለትርፍ አይደለም መታሰብ ያለበት ፎር ሎንግ ተርም ነው። ለምሳሌ ሰው አራርስ ፒ፣ ይሄ በየአመቱ ኢንከምታክስ ስናሰራ አራርስ ፒ እንገዛለን እሱን ዝም ብለን ከምናስቀምጠው አሁን ጥሮታ ምናምን እስክንወጣ እሱን ገንዘብ አንጠቀምበትም። እንደሱ አይነት ገንዘብ ደግሞ ፕሮፐርቲ ላይ እናውለው፣ ፕሮፐርቲ ላይ ስኖ ፎሎንግ ተርም ይጠቅመናል። ለዛ ነው እንጂ እንደዚህ ቤት ላይ ኢንቨስት አድርገን እሱን የሚመጣ ገንዘብ እንጠቀማለን፣ ያ አዋጪ አደለም። ኖ እንደዛ አይመስለኝም እኔ አንለስ ትልቅ ሀይራይስ አንድ ሰላሳ አርባ ሚሊዮን ዶላር አውጥቶ የሚገዙት ካልሆነ በስተቀር መልካም። እነሱ ደግሞ የእኛም ምክር የሚፈልጉ አይመስለኝም። እነሱ ደግሞ የትና የት ስንት አማካሪ አላቸው። በትክክል አይ መልካም፣ በጣም አመሰግናለሁ። ምናልባት ያላነሳናቸው ነገሮች ካሉ በዚህ ዙሪያ ብትነግረን ደስ ይለኛል። ጥንቃቄ ማድረግ ያለባቸው ኢንጀነራል ቤት ከማከራየታቸውም ለኢንቨስትመንት ቤት ከመግዛታቸው በፊትም ማወቅ ያለባቸው ብለህ የምታስባቸውን ነገሮች ካሉ ብትነግረን ደስ ይለኛል። ነገር ግን ይሄ ጉዳይም በመልካም ስላለቀ እድለኛ ነህ፣ በትዕግስትም ስላለቀ ለምን አንዳንድ ሰው በብስጭት ከሰውየው ጋር ግብግብ ሊፈጥር ይችል ነበረ። አንተ ግን በመታገስህ በመልካም አልቆልሃልና ይሄ በራሱ አንድ ትምህርት ነው ብዬ ነው የማስበው። ስሜታዊነት ቦታም የለውም እዚህ ሀገር እና በዛም ላደንቅ እፈልጋለሁኝ እንደውም አሁን በዚህ መጨረሻ ባነሳሽው ነጥብ ላይ መጨረሻ ቤቱን ስናጸዳ የእናቱን አድራሻ አገኘሁት። በጣም ሴኩር የሆነ አፓርትመንት ኮንዶሚኒየም ላይ ነው። ከዛ ሄድኩኝ እዛ እና ሰዎች ሲገቡ ለምን አክሰስ የለኝም፣ ሰዎች ሲገቡ ተከትዬ ገባሁኝ እና አፓርትመንቱን ሳንኳኳ እሱ ነው የመጣው። ስቲ ፕሮዝን ነው የሆነው። ነጎሼት እናድርግ ምናምን በዛ ሰዓት አፍንጫውን በለው ደስ ይለኛል እንዳልሸው ግን ነውር ነው፣ እንደ አላስበውም እዚህ ሀገር አይታሰብም እንደዚህ አይነት ነገር እና ነጎሼት እናድርግ ይሄ ነገር ትክክል አይደለም። እና እኔ ለማግባባት ሞከርኩ ብቻ፣ አትሊስት የተወሰነ ነገር የሚያደርግ ከሆነ ብዬ ታረገው። እና እኔ ልከስህ ነው ጠበቃ ይዣለሁ ምናምን ስለው ኦኬ አምጎ ቶክ ማይ ሎየር ብሎ በሩን ዘጋ፣ ቤ በሬ ይላል ቤቴ ላይ በሬን ዘጋ፣ በቃ እና ያ በዛ አለፈ ማለት ነው። እና አሁን ወደ ኢንቨስትመንቱ ስንመጣ ሰው ራሱ ቤቱን ከመግዛታቸው በፊት አንደኛ ሎኬሽን ቼክ ያደርጉ። ሎኬሽን ኢትስ ኢምፖርታንት። ከዛ ቀጥሎ ቤቱ ዲሳይድ አድርገው ገንዘብ ከመክፈላቸው በፊት ኢንስፔክተር ቤቱን ኢንቨስቲጌት የሚያደርግ ሰው ባለሙያዎች አሉ። ብዙ ብርም ኮስት አያደርግም። በኋላ ከሚመጣው ጣጣ አኳያ ሩፉ ሊሆን ይችላል መስኮቶቹ ሊሆን ይችላል ኤሌክትሪክ ካሪንግ ሊሆን ይችላል። በባለሙያ ቤቱን ማስመርመር በጣም ጠቃሚ ነው። መልካም። ሌላ እንግዲህ ከዚህ በፊትም ባለሙያ አቅርበን ነበር በዚህ ዙሪያ ላይ። ምናልባት አንዳንድ ጊዜ ኮንዶሚኒየም የምንለው እኛ ኮንዶ እዚህ ሀገር የሚሉት እንደገና ደግሞ ታውን ሃውስ እንደዚህ ኦኬ ኦኬ የኮንዶ ፊ ወይም ሳይድ ባይ ሳይድ ለኢንቨስትመንት ሲገዙ እነዚህን ሁሉ ነገሮች ምንድን ናቸው ህጋቸው። አንዳንድ ጊዜ ማከራየት የማይቻልበት ሁኔታ አለ። ሁለተኛ ደግሞ ሲንግል ሃውስ ሲገዛ መሬቱም ነው ቫሊዩ የሚጨምረው። ያ እና እነዚህን ሁሉ ጥንቃቄ እንዲያደርጉ እኔም ያው ከባለሙያ የሰማሁትን በዛው ላካፍላቸው ብዬ። ትክክል ነሽ። አሁን አሁን ያመጣችው ሀሳብ በጣም ጥሩ ነው። ለምሳሌ ኮንዶሚኒየም ሰው ይገዛል። ወል ለመኖሪያነት ፈልጎ ለራሱ እስኖ አላጸዳም ሳር አልቆርጥም ምናምን ካለ ዛትስ ፋይን ኮንዶሚኒየም ዲስአድቫንቴጁ ደግሞ ሞርጌጆ አለ። ቤቱ እያረጀ በሄደ ቁጥር ደግሞ ማኔጅመንት ፊ አለው። ማኔጅመንት ፊ ደግሞ በየአመቱ እየጨመረ ነው የሚሄደው በየአመቱ። እኔ ኮንዶሚኒየምን አድቫይስ አላደረግም። በተለይ በተለይ ለኢንቨስትመንት በፍጹም አድቫይስ አላደረግም። ቤትን በሚመለከት ትንሽም ቤት ቢሆን እራሱን የቻለ ቤት ቢሆን ጥሩ ነው። ሰሚዲታች ከሚሆን ማለት ነው። ራሱን የቻለ ቤት ያ በጣም ጥሩ ነው። ሪሴል ቫሊው ሀይ ነው። ከዛ ቀጥሎ ደግሞ ያለው ሰሚዲታች ነው። እሱን ቢገዙ። ከዛ ደግሞ ሁለት አይነት ታውን ሃውስ አለ። ታውን ሃውስ ደግሞ አንደኛው ፍሪሆልድ የሚሉት ነው፣ አንደኛው ደግሞ አንደር ማኔጅመንት ፕሮፐርቲ ሜንቴናንስ ፊ እየተከፈለበት የሚገዛ ነው። ታውን ሃውስም መጥፎ አይደለ፣ አፎርደብል ነው። በተለይ ለመጀመሪያ ሆምባየር ስለሆነ ታውን ሃውስ ይመረጣል ፍሪሆልድ የሆነ ማለት ነው። በጣም አመሰግናለሁኝ ጥሩ ቆይታ ነበረን። ብዙ የህይወት ልምድ ያለህ ይመስለኛል። ምናልባት አንድ ቀን የህይወት ታሪክህንም ብታካፍለን ከባለቤትህም ጋር ሊሆን ይችላል፣ ደስ ይለኛል። ቢከዝ ላይክ ሴንት ማድረግ እችላለሁ። ብዙ ነገሮችን አልፈህ ካናዳ መተህ እንደዚያ ይመስለኛል ሳስበው እና ብዙ የህይወት ልምድህን ብታካፍለን ምናልባት ከዚህ ጠንካራ አመለካከት ስሜትን ከመቆጣጠር ንዴት ውስጥ ካለ መግባት፣ እነዚህ ሁሉ ከህይወት ልምድ የሚመጡ ናቸው እንጂ ጉልበት ከማነስ አይደለም። እና ያንን ደግሞ በእኛ ባህል እንደምታውቀው ብዙ ጊዜ ችግራችን ስሜት ውስጥ መግባት ነው። ብዙ ህይወት እያጣን ነው። ሰዎች በማያገባቸው ሁሉ እየገቡ እየተደባደቡ ህይወታቸውን ሲያጡ ወጣቶች እንመለከታለን። እና ከአንተ ብዙ ልምድ ይወስዳሉ ብዬ ነው የማስበው። ስለመጣ እጅግ በጣም አድርጌ በድጋሚ አመሰግናለሁ። ተመልካቾቻችን እናንተስ ይሄ የአከራይና የተከራይ ነገር ዓለም አቀፍ የሆነ ነገር ነው። ልምዳችሁን አካፍሉን እናንተም ለማለት እፈልጋለሁ። ዛሬ ይዘንላችሁ የመጣ ነው ፕሮግራም ይህንን ይመስል ነበረ። በሌላ ዝግጅት እስከምንገናኝ ቸርቆዩ